ሰላም ጤና ይስጥልኝ፣ አድማጭ ተመልካቾቻችን። ይህ ቁምነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፍ ኃይሉ እጅግ አየሁ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። የፍቅር አርበኛ፣ የትውልድ ልሳን፣ የነፍስ ባለቅኔ ነብይት ጂጂ ፕሮፌት ብዙ ጊዜ ስሟን አነሳለሁ አንስቼም ግን አልጠግባትም። እርሷ ሥራዎች ውስጥ እጅግ ብዙ ቁም ነገሮችን ስላገኘው ብዬ የተነሳው ደሞ ዛሬ ብዙዋን ጅጂን ልሞሽራት በጥበብ አምባ። ስምን መልአክ ያወጣዋል። እውነት እጅግ አየው፣ እጅግ አየው። ሽባባው ጅጂ የነፍስ አንጎራጓሪ እንክርዳድ የሌላ ትልቅም ያለች አንሰተህ የማጠላት የፍቅር ፀሐይ ናት ጅጂ በሥራዎቿ ብዙ ሙዚቃዎች አሉ ባገሩ በዓለሙም ብዙዎች ግን ጤዛ ናቸው አላፊ የአንድ ሰሞን ብቻ በደረጃ ሰንጠረዥ ተወዳጅነታቸውን ጠብቀው ለዚህን ያህል ሳምንት ቆዩ እየተባለ የሚደነቅላቸው ጉድ የሚባልላቸው በውረት የሚደመጡ በውረት የሚያከንፉ የሳምንታት ሙዚቃዎች ከዚያስ ከዚያ እንደ ሸኮራ አገዳ ተመጠው አልቃሉ። ያጣጣማቸው መልሶ አነሳቸውም። የጅጂ ሙዚቃዎችስ እነርሱ ለወራት አልተፈጠሩም፣ ለሳምንታት አልተፈጠሩም። ለሳምንታት ደምቀው በሳምንታት አይጠፉም፣ ይለያሉ። የጅጂ ሙዚቃ እንደ ጥቂት የዓለማችን አይረሴዎች እንደ ታደሉት እጹብ ድንቅ አንደበቶች ነው ባንዱ ሙዚቃዋ ፍቅርን እንደወከለችበት ቃል፣ እንደናጡት ወተት ነው የጂጂ ሙዚቃ አንድ አጣጥመኸው አብረህ የሚኖር በስሪትህ ያለ ለትውልድ የሚቀጥል እንደዚያ ነች ጂጂ ብዙዋ አይረሴዋ አይጠገቤዋ እጅጋየው ሽባባው ከሚከስም ሕይወታችን ውስጥ ከቱም የማይሞተውን መርጣ ነው የምትሞዝቀው ጂጂ ፀሐይን ነው የምታንጎራጉረው ውበትን ነው የምትዘፍነው ነው ሐቅን ነው የምትገልጠው እምነትን ነው የምትኖረው ናፍቆትን ነው የምታዚመው ጥላቻን መሻገርን ነው የምትሰብከው ዓለምን የሚያዳርስ ፍቅርን ነው የምትገርሰው። የእኛን ወርቃማ አልፋና ኦሜጋዎች ስትሞዝቅ የኖረች ውስጥህ ገብታ የምትቀርብ ሙዚቃ ኃይል፣ ዘመንን የምትሻገር ቦግ ብላ ያልጠፋች የማትጥላት እውነት የጠነከረች የሀገር እምነት ላይ ላይታችን አልፋ ወደማይሞተው የነፍሳችን ስሪት ዘልቃ የገባች አስተዋይ ዜመኛ፣ የነፍስ አንጎራጓሪ ናት ጅጅዋ። ለዚህ ነው የነፍስ አንጎራጓሪ የምላት። የጂጂ ዜማና ስንኞች እንደ ሊፕስቲክ የሚቀባቡ አይደሉም። የተኖሩ ከእውነተኛ ሕይወት የፈለቁ አኗኗሪ እውነቶች ናቸው። ከኑሮ ሀቅ የተቀዱ ናቸው። ይገርመኛል። ጂጂ የምታወጣቸው ቃላት የተቀዱት ከራሷ ከራሳችን ነው። ከራሷ ማጀት ስር፣ ከራሷ ቤት፣ ከራሷ መንደር፣ ከራሷ ከተማ፣ ከራሷ ባላገር፣ ከራሷ ቀላል ቃላት ነው የምትሸምናቸው ስንኞቿን የምትጠቀማቸው ቃላት የዋዛ የሚሆንብህ ለዚያ ነው። የዋዛ ናቸው። ከጭንቀት ተምጠው የሚወለዱ ቃላት አይደሉም። ልክ እንደምንኖረው ልክ እንደሆንነው ልክ እንደሆነችው ኦተንቲክ ነች እጂ በሰው ሳንባ የማተነፍስ በራሷ ልሳን የምታወራ የማታካብድ ኦተንቲክ የጥበብ እስትንፋስ ነች። በእነዚያ ቀላል ለዛዎች በኩል ዘመን ተሻጋሪ እውነቶቿን ፈንጥቃ እንድታያቸው ታደርግሃለች ስክን ብላ በረጋ እንደበቷ መስከን ያለበትን ግን ገና ያልተገራውን እውነት ትነግርሃለች። ሐቅ ቅለትን ይወልዳል። የጂጂ ሙዚቃዎች ቅለት ምን ያህል በሐቅ አስተውላ እንደምታይን ማሳያዎች ናቸው። ብዙ ምሁራን ቢሰበሰቡ በብዙ የጥናት ገጾች ሰነደው የማይጨርሱት ሐቅ ጂጂ እንደ ቀልድና ፈጽሞ ባልተራቀቁ ጥቂት ስነኞች ቁጭ ስታደርጋቸው አንዳንዴ ደነግጣለሁ። እንዴ ታሰኘኛለች። ጥበብ እንዴ ካላስ ባለችማ ምን ዋጋ አላት? ለምሳሌ ጅጂ በእናት የምትመስላትን ሀገር ሀገራችንን ኢትዮጵያ ነገር ጠብንጎ ጠብነጎ አላላውስ ያላት ጥላቻ መሆኑን አስተውላ ከማንም ቀድማ በቀላል ሀቀኛ ስንኞች ስታቀነቀነለት አገኛታል። እንደዋዛ ነው ግን የምትነግረ፣ መጀመሪያ ያለባት አትለውም ስትቆይ ነው የሚገዝፈው ሀቋ። የምታዜመው የራሷን ከራሷ ለራሷ ነው የምታንጎራጉረው ለአንድ ሰው ነው፣ ግን ደግሞ በአንድ ሰው ተወስኑ የሚቀርብቻ ብቻ አይደለም። እየቆየ ስትሰማው የጂጂ ሙዚቃ ይበልጥ ትርጉም እየሰጠህ ይመጣል። መልእክቱ ለሀገር ምድሩ ሁሉ ይሆንብሃል። በሰም በታሸገ ኤንቨሎፕ የተላከ የሀቅ አዋጅ። ጅጅን አንዴ ይገርማል በሚል ዜማዋ መሃል እንደ ቀልብ አንድ ሰው በኩል አስመስላ ግን የሁላችንን መጠላላት እንዲያድርጋ ስትኩን ነው አገኘኋት። አመለኛ ፈረስ ልጓም ያላምጣል፣ ወደድኩ ውደደኝ ጠላው ምን ያመጣል። ሁለታችንም በልባችን ያለንን ፍቅር በመካከላችን ማንገስ ስንችል መጠላላታችን፣ ለምን ምንድነው የመጥላት ትርፉ እያለች ነው የምትጠይቀው። ቃላቷ አቀላል፣ መልእክቷ ግን ብርቱ ነው። ሌላ ጊዜም በሌላ ዜማ ይህንኑ ጥያቄዋን ከሁለት ወደ አራት ስንኞች ከፍ አድርጋ ወይም ጫና አድርጋ ስታዜሞ ታገኛታለህ። አባለም ለምኔ በሚለው ሙዚቋ ውስጥ እንደዚህ እያለች ሳዜማለች። ምን ሊሰራልኝ ጥላቻ ሜት ሀብታ ይሆነኝም ቤት አልሰራበት ልብ ያጨልማል ክፉ ነገር ልቤን አብሮልኝ ስጡኝ ፍቅር። አሁን በእነዚህ ስንኞቿ እንደ ቅድሙ ዜማዋ ወደድኩ ሁደደኝ ጠላሁ ምን ያመጣል ከሚል የፍቅር ጥያቄ ሐሳብ ትሻገርና ክፉ ነገር ልብ ያጨልማል ፍቅርን ስጡኝና የጨለመ ልቤን አብሩልኝ ወደሚል ለአጠቃላያችን ወደ ተነገረ የፍቅር ጥሪ ከፍት አድርጓለች። ጥያቄዋ ግን አሁንም ልታሳይ የምትፈልገው ያንኑ ወርቃማ መልእክቷን ነው። ጥላቻ ሀብት አይሆንህንም፣ ቤት አይንሰራበትም፣ ልባችንን ነው የሚያጨልመው። ክፉ ነው ጥላቻ። ፍቅር ይሻለናል። ልባችንን የሚያበራልንን እንቀባበለው። የፍቅር ብርሃናችንን እንለኩስ፣ በመዋደድ እንብራ፣ ልብ ለልብ እንተያይ፣ እንፈቃቀድ ይህ በአጠቃላይ ለእኔ አዋጅ ነው፣ የፍቅር አዋጅ። የጋራ እውነታችንን እንደ ግሉ አንጉርጉሮ አድርጋ ጫን ያለውን አንኳር እውነት ታንቆረቁራለች። በቀላል ቋንቋ ትገርመኛለች። እዚህ ጋር ጥላቻ ልብን ያጨልማል፣ ፍቅር ልብን ያበራል ብላ የምታዜመውን መለስ ብለህ ወደ ኋላ ሄደ ስታስበው በጅጂ የመጀመሪያም አልበሟ ላይ ያንኑ መልእክት በሌላ መንገድ አቀንቅናው ታገኘዋለ። ፀሐይ በሚለው በስፋት ባልተደመጠ አስደማሚ ሙዚቃዋ ውስጥ ፍቅርን በብርሃን መስለዋለች ብርሃንን በመውደድ ወክላ ፍቅርን በፀሐይ ተርጉማ ምኞቷን ናፍቆቷን ተስፋዋን እንዲያለች ስታንጎራጉር አገኘኋት። ማየት ናፈቀኝ ፀሐይ አንቺን ወገኔ ላይ ደመናውን ገልጠሽ ድመቂ ብሪ ተሟሟቂ አንጸባርቂ የአገሬ ፀሐይ ዐይኖቼን በተስፋ ሻንቂ። በእነዚህ ሁለት አልበሞች መሃል ቢያንስ የአሥር ዓመት ልዩነት ልታገኝ ቁጥሩን እርግጠኛ አይደለሁም፣ ግን በመጀመሪያ አልበሟ ላይ በይት ናፈቀኝ ፀሐይ አንቺን ወገኔ ላይ እያለች ያዜመችውን ያችን ውጅጅን ነው። በሌላ አልበም ላይ ልብ ያጨልማል ክፉ ነገር ልቤን አብሮልኝ ስጡኝ ፍቅር ስትልምታገኛት ልብ በልልኝ። ሁለቱም ላይ ሀሳቦቿን የምትገልጽባቸው መንገዶች ቀላልና የተለዩ ናቸው። መልእክቷ ግን ያው ነው። መልእክቶቹን ካፈለቀው ከጅጅ ልብ የተጨለፉ የፍቅር ብርሃኖች ናቸው። ራስዋ የተመኘችውን የፍቅር ኃይል ነው ለሀገሯም ልታበራ የምትናፍቀው። በዚህ በጅጅ ልክ የግል የልብ መሻትና የሀገር ተስፋ ምኞት በአንድ ተሰናኝተው የተገኙበትንም የተነገሩበትንም ጊዜ አላስታውስም እና ከመገረም ውጭ አማራጭ አጣለሁ። ጅጅ ገና ተፈታ ላለቀች የሀገር ቀኔ ነች። ጂጂ ጥበብን ለፍቅር መስበኪያነት ያዋለች የፍቅር አዋጅ ነጋሪ ነች። የማታረጅ የትውልድ ልሳን፣ ዘመን ተሻጋሪ የነፍስ አንጎራጓሪ። ፍቅርን፣ ብርሃንን፣ እውነትን፣ ውበትን፣ ደግነትን፣ ይህ ሁሉ የማይሞት ነገራችን በውስጣችን ያለው አውጥተን፣ ያልዘራነው፣ ያልተካፈልነው፣ በመሃላችን ያላነገስነው፣ ይህ ሁሉ ባርኮት፣ ይህ ሁሉ ሲሳይ አለ፣ አውቃለሁ በየልባችን ለመቼን ይቆጠም ነው ይውጣና እንን ቦግቦግ የአሥራ ሦስት ወር የፍቅር ፀሐያችንን እንሙቅ። ፍቅር ያደነናል የምትል የፍቅር መጥምቅ የበረሃዋ የፍቅር ምጽዓት ሰባኪ ትሆንብኛልጅጅዬ እጅግ አስተዋዋ የፍቅር አይ የልብ ተመልካቿ እጅግ አየው ፍቅር ወዴት ወዴት ወዴት፣ ዘመም ዘመም፣ ሀገርም አለችኝ ሀገር የኔ ህመም፣ አድምጠኝ ወገኔ ያልዘሩት አይታጨድም። መጀመሪያ ፍቅርን እንዝራ፣ ልባችንን እንክፈት፣ ለፍቅር ቦታ እንስጥ፣ ፍቅርን እንኑረው እናኑረው፣ ፍቅር ህመም የሆነችብንን ሀገር ያድናታል ስትል ነው የምታዜመው ባለቅኔዋ ጠይሙ ውቢት። ሰምና ወርቅ በሚለው የሙዚቃ መድብሏ ውስጥ ደግሞ የፍቅር ባለቅኔዋ እጅግ አየሁ እንዲያለች ታዜማለች። ውበት ባለችበት ውበት ትኖራለች ፍቅርም ባለችበት ብርሃን ትኖራለች። ደግነት ባለበት ደግነት ይኖራል። ኑር ብለው ያኖሩት ካኖሩት ይገኛል። ደግሞ ጂጂ ጥላቻ የትም አያደርሰንም እያለች ስትሰብክ እኮ ራሷን ደብቃ አይደለም። ጂጂ ከሐቅ የተቀዳች ነፍስ አቃን ጐራጓሪ ነች የምልበት አንዱ ምክንያት ይሄ ነው። እኔ ጻድቅ አንተ ኃጥእ የሚል ሂፖክራሲ ጂጂ ጋር ስፍራ የለውም። ልክ እንደ ወገኖቿ ሁሉ እርሷም የኀጢአቱ ተካፋይ መሆኗን ራሷን በመጥላቱ ኩነኔ ውስጥ ጨምራ ታሳያለች። ጠቢቡ ሰለሞን የጠቢብ ዓይኖች በራሱ ላይ ናቸው እንደሚል ሰው ላይ አመላካች ጣቷን ብትጠቁም ሦስቱ ጣቶቿ መልሰው ወደ ራሷ እንደሚጠቁሙባት የምታውቅ ልባም ነች እቺ። ለምሳሌ የአባ ለም ለምኔ በሚለው ተወዳጅ ሥራዋ ውስጥ ራሷን እንዲህ ስታሳየ ታገኛታለ። አባለም ለምኔ፣ አባለም ለምኔ፣ ጀንበር ወጣት ገባም ሳልሰራ ኩነኔ፣ ሰው ወደድኩኝ እያልኩ ደሞ እጠላለሁ ደሞ ይከፋኛል፣ እደሰታለሁ። እውነት ምንጊዜም እውነት ነው። እውነት አይቀየርም፣ ሀቅ አይታበልም። ጅጅም ደግማ ደጋግማ ያን ሁል ጊዜ ነዋሪ እውነት ነው የምትነግረው፣ እውነት ነው የምትናገረው። እንዴ ይቺ ሴት አንዳንዴ ለእኔ ጥበብን የተሞላች ጥበብን የምትሰብክ ብቻ አትመስለኝም። ልክ በብሉይ ኪዳን ወደ ሕዝባቸው ብቅ እያሉ የተሰበረውን የወገናቸውን ልብ ጠግነው መንፈሱን እንደሚያነሳሱ ዘመን ተሻጋሪ እውነትን ለሕዝባቸው እንደሚመሰክሩ ሊመጣ ያለውን እንደሚያስጠነቅቁ እንደ ነቢያት ሁሉ ትሆንብኛለች። ዘመኗን ከጥላቻ ልትዋጅ፣ የዘመኗን ደዌ ልትፈውስ፣ የመለያየትን ግንብ በሙዚቃው ኀይል ልትንድ፣ እንደ ሐቀኛ ካህን፣ እንደ እውነተኛ ነቢይ ያመነችበትን የተገለጠላትን አስተውላ የደረሰችበትን እውነት በአደባባይ ወጥታ በቀላል የፍቅር ቃላት የምታውጅ የሙዚቃ ጀግና፣ የሐቅ መስካሪ፣ የነፍስ አንጎራጓሪ ነብይት ትሆንብኛለች። እጂ እናት ኢትዮጵያ በሚል የሙዚቃ ሥራዋ ውስጥ ደግማ ደጋግማ የነገረችን ሀገራዊ እውነት የመጨረሻው ከፍታ ላይ አድርሳ ታሳርገዋለች ወደ ኢትዮጵያ ሰማይ ወደ ኢትዮጵያ ምድር ልብ ላለው ለሚሰማ ለሚያይ በጥበብ ለሚነካ ወገን ሁሉ ዶሬት ጸጋዬ የገብረ መድህን አምላክ በጥበቡ የሰጠንን የልጅነት ጽዋ የለገሰንን ፍቅር ፈራን መውደድ ፈራን እንደሚለው ጅጅም ብዙ ያወቁ የረቀቁ የላቁ የምንላቸው አዋቂዎቻችንን ያልደፈሩትን ለማሰብ ጥበቡ የራቀንን ለመፈጸም ወኔ ያጣንበትን ታላቅ እውነት ነው። ጅጂ በእናት ኢትዮጵያ ስንኞቿ በትኩስ ለዛ በማይበርድ ወኔ በቀላልና ግልጽ ቋንቋ አደባባይ ወጥታ ለሀገር ለምድሩ የመሰከረችው። ያን የጂጂን እውነት ብዙዎቻችን ሰምተነዋል። ደግመን ደጋግመን ማድመጥም ግድ ይለናል የማይሞት እውነት ነውና የጥበብ ንግስቲቱ እንድነበር ያለችን። ዘመን አመጣሽ የዘር በሽታ መድኃኒት አለው የማታ ማታ፣ ሀገር በወገን እንዴት ይረታ? ፍቅር በነገር እንዴት ይፈታ? እናት ራቁት እንዴት ልይሽ? ክብርሽ የታለ አንድነትሽ? ዘር ሳይለያየን ወይ ሃይማኖት፣ ከጥንት በፍቅር የኖርንባት እናት ኢትዮጵያ ውዲት ውዲቷ በጎጇ ሕልቅም ሙሽርነቷ። ጂጂ ባንዱ ስለ ሀገር በምታቀነቅንበት ዜማዋ ውስጥ ልክ እንደ ልጅ የገዛ እናቷን ደገፍ ብላ የምትናገር የሚመስሉ ለነፍሳችን ቅርብ የሆኑ አጽናኝ ስንኞቿን እንድያለች ታንቆራቁረዋለች። ለውዲት እናት አገር ምዬ እናት አለም እስኪያን ቂኝ ከንቅልፌ ምዬ እናት አገር እስኪያን ቂኝ ከንቅፌ ሁሉም ይሄዳሉ እንዳመጣጣቸው እየቀጣጠሉ ሳቅና አለክሶሽና የገዙትምና አትፍሪና ታለም ኑሪልኝ በጤና፣ አትፍሪና ታለም ኑሪልኝ በጤና። ተገርሚ ያላባራም። በአጠቃላይ በሁለት ገጽ መጣጠፍ አንስተህም አትጨርሳት። ርዕስ አይደለችም ጂጂ ብዙ ነች፣ ብዙ የምታሳይ አጥንተህም አትጨርሳት። እንደ አገር የሰፋች እንደ ወገን የበዛች ብዙ። እናም እንዲላታለው ስሟን ሳሞካሸው ጅጅያችን እጅግ አየው እጅግ አየው አንቺ እጅግ ብዙ አየን። ስለ እጅ ስራዎች በማስታወሻ ከትቤ ካኖርኳቸው ሶስት መዘግሮች አንዱ ብቻ ነው ይሄ። ሌላ ሁለት ይቀሩኛል። አንድ ቀን እግዜሩ ያለቀን ሁለቱን ማስታወሻዎቼን ደግሞ ይዤ ብቅ ማለት አይቀርም። የዛ ሰው ይበለን። እስከዚያው አንድ ሆና ብዙ ብዙም ሆና ደግሞ ራሷ አንድ ልዩ አንድ የማትተካዋን የእኛን የኢትዮጵያውያንን እንቁ የጥበብ ሀብት እጅግ አየሁ ሽባባውን ይህችን የዘመናችንን የፍቅር አርበኛ የትውልዳችንን የጥበብ ልሳን የነፍሳችንን ባለቅኔ ጅጅዬን የኢትዮጵያ አምላክ የጥበብ ሁሉ ምንጭ በነገሮቿ ሁሉ አብዝቶ ይባርካት። የፍቅር አምላክ ከሁላችን ጋር ይሁን። በመግባት በመውጣታችን ፍቅር ይስጠን። እናት ኢትዮጵያ ለዘላለም በፍቅር ትኑር። አበቃው።